ከዚህ እዛ ድረስ ሜትሩ ርዝመቱ ነው እያልኩ ያለ አ 9 ኪሎ ሜትር። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም በያላችሁ በሰላማችሁ ከፍ ብዝ ጭምር ብዝዝት ይበልልን። እንደምታውቁት ሀይቅ ነው ያለ ነው፣ የወሎ ልጆች እስኪ ኮሜንት ላይ ገባ ብላችሁ አለን አለን አለን እያላችሁ ቀጥሉልን። እና ምንድነው ዛሬ ነጁን ቀጥሬያታለሁ። ባለፈው እንዳያችሁት ያላያችሁት ካላችሁ ገባ ብላችሁ የተለቀቀውን ቪዲዮ ፕራንክ አርገኛለች። እዝህም መታ አልፋታ አልፋታ ብላለች። ሀይቅ ላይ ለራሱ ሆና በፕራንክ አልፋታህን ብላኛለች እና ዛሬ እኔ ጋር ለየት ያለ ነገር እዚህጋት መጥቻለሁ። እሱ ምንድን ነው አብረን የምናየው ይሆናል። ቀጥሬያታለሁ፣ እየመጣች ነው። የት ወደ ውስጥ እየገባሁ ነው ብላኛለች። እኔ ቀድሜሽ ልግባ ብያታለሁኝና ነው ትምጣና፣ ያለውን ነገር እናያለን። በፊት ቃል ገብ የገባሁልሽን ነገር ናይ አረገዋለሁ ብዬ እኔ ጃት የመጣሁት ምንድን ነው፣ ቃል የገባሁላት በመርከብ ወስድሻለሁ ምናምን ብያታለሁና እሱን ነገር አሳም አበላታል አበላሻለሁ ባልኳት በራሴው የዋዋህነት ምን እሷ ምን አድርጋኛለች? አነቀኝ በሚል ሁኔታ ፕራንክ አድርገኛለች። እና እኔ ዛሬ ደግሞ ለየት አድርጌ በጣም አስቤና ስንት ነገር አቅጄ ነው ይህንን ነገር ያደረግኩት። እስኪ እንምጣ ብላለች። ደግሞ ምንድነው አዲስ ነገር ያለው ነገር እዚህ ላይ ኮሜንት ላይ ጻፍ ጻፍ ጻፍ ጻፍ ጻፍ ጻፍ ጻፍ እያደረጋችሁልን፣ ማሳየት የምንፈልጋችው ሀይቅ ላይ ነው ያለ ነው። አንድ ዛሬ ስንተኛ ቀናችን ነው? ሶስተኛ ቀናችን ነው። ሁለት ቀን አለን። በሁለት ቀን ውስጥ ቪዲዮ የምንሰራላችሁን ነገር ነገር ነገር አድርጉንና ቪዲዮን እንሰራላችኋለን። ካልተመቻችሁ አስተያየት ምናምናም ካለ አስተያየታችሁን እንቀበላለን። ደግሞ ሰብስክራይቡ አይረሳ ጋ ሰብስክራይብ እያደረጋችሁ ላይክ እና ሼርም አይረሳብን። እናንተ ናችሁ ያላችሁን እናንተው አበረታቱን እንላለን። በጣም በጣም በጣም ነው የምንወዳችሁ። እሷ እየመጣች ነው። እስኪ ትምጣ፣ ትቅር የምናየው ይሆናል። እና ፋሚሊዎቻችን ደሞ እዚያ መርከብ ላይ መተን ምን አለ መሰላችሁ መርከቦቹ ስም ምን ምን ቢሆን ጥሩ ነው ስም አላችሁ ይሁሉ ህብረት የሚል አለ ህይወት የሚል አለ ኢትዮጵያ የሚል አለ እና በጣም ደስ የሚል ነገር ነው ያለው የመርከቦች ሁኔታ አሁን ለምሳሌ አጠገቤ ላይ ያለችውን መርከብ ላሳያችሁ ካሜራውን እንደዛ ያለችውን አሳይሉ እናች መርከብ ምን ትባላለች መሰላችሁ ህብር ትባላል። እና እስኪ በምን በምን እንደምንሄድ እናንተ ንገሩንና እናንተ እንሄዳለን እገዛችሁ፣ ሁሌም እንደምንለው አይለይን። ከፍ ከፍ እያለ እናንተን ያዝናናልና ያስባል የምንለውን ቪዲዮዎችን እንሰራላችኋለን። መቼም አንለያይም። ሐይቅ ላይም ከች ያልነው ምክንያት እናንተ ብዙ አመታት የሆናችሁ ሐይቅ ማየት ፈልጋችሁ፣ እዛ ሐይቅ ማየትን ፈልጋችሁ ያላያችሁ ብዙዎች ትኖራላችሁ በሚል ምክንያት ሐይቅን ልናሳያችሁ ከች ብለናል እና እናንተ ሐይቅ ማየት የፈለጋችሁ ሰዎች አሁን ላይ ያለችበትን ሁኔታ በፊት አይታችሁ አሁን ላይ ብዙ ነገር የተቀየረ ነገር አለ። ብዙ ለመሰራት የታሰበበት ቦታ ላይ በእነዚያ ቦታዎች ላይ እንትን ተደርገዋል፣ እየተሰሩ እንደ አዲስ እየተሰሩ ነው እና ሐይቅን ማየት ለፈለገው ወዳጅ ዘመዶቻችሁን ሼር እያደረጋችሁ ብርታታችሁ አይለይን።

አሰላሙ አለይኩም ጀምአ እና አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ውድ የኛ ፋሚሊዎች እንደት ናችሁ? እኛ ደህና ነን አልሐምዱሊላህ። አላስፈራ እያለች ዛሬ ቪዲዮ ጊዜ ነው የጠበኩሽ። ያለ ቦታ አልተመቸም ነበረ፣ ጠጋ ብለናል በነገሮች ላይ ቪዲዮ እኩል መጀመሪያ ልበል። ከዚህ በኋላ የቪዲዮ ጓደኛ ሞት ነው። ለነገሩ ቪዲዮ እንደሚታወቀው ዛሬ አዎ እንደ ቃል የገባሁልሽን ነገር ምንድነው? ቃል ቃል ነው በሚለው እንትን አደርግልሻለሁ። አሁን ደግሞ እየሄደች ያለችው መርከብ ምንድነች? ፍቅር ፍቅር ፍቅር ይዞኛል። ወይኔ ጎዳ

አስፈላጊ ነገር ነው። ከሁለቱም ከሆነ አስፈላጊው ነገር ነው። ከአንተ ብቻ ከሆነ በጣም መጥፎ ነገር ነው። መምህር ሳይኮ ተምረሉ? ሳይኮ ምንድን ነበር? ሳይኮሎጂ ትምህርት አጠቀም አልተማርኩም። ኮርስ አልተማርክ? በጣም ከባድ ትምህርት ቢሆኑ ሳይኮሎጂ እና ቃልሽን እንትን እናድርግልሽ ወይ ነው እንጂ በእንደዚህ በእንትን አልፈለግም በእንደዚህ በምትሄደዋ ነው። ለማንኛውም እናድርግና እንግባ። ከዛ በኋላ ያለው ነገር አብራችሁን እንዳትለዩን፣ አብራችሁን እንሄድ እና ሰላም በምትሏ እና ሰላም በምትሏ መርከቦች እየሄድን ነው እስኪ ያለው ነገር አብረን

እዛ ድረስ ሜትሩ እርዝመቱ ነው እያልኩ ያለ 9 ኪሎ ሜትር ዘጠኝ ኪሎ ሜትር ማለት ነው። እሺ ኤሪያው ወደ ውስጥ ጥልቀት የሚባለው ነገር ስንት ሜትር ነው? ሰማንያ ስድስት ሜትር እና ፋሚሊዎቻችን እየሰማችሁ ነው። ይህን ያክል ነው ሀይቅን የሀይቅን ልጆች ያላችሁት፣ ትንሽ እስኪ እኛ ምን ባናቅም የሚያውቁትን እየጠየቅን ለእንታን ለማሳወቅ እንትን አድርገናል። ሶ እስኪ የምትያችሁ ነገር የለ፣ ተመችቶኛል። ምኑ እዚህ ላይ ነው ያለ ነው እየወሰሩ ፋራ የሆነች ልጅ በመርከብ እንትን ያደርጉ። እስኪ ይሄንን መቅዘፍን ደግሞ ልሞክር እያልኩ እስኪ ልሞክር እስኪ መቅዘፍ

እንደሰጥ ዛሬ እንጽናላ እያስጠላለን። እኔ ራሱ ደክሞኛል። እኔ ራሱ እያዞረኝ ምናምን ምናምን ምናምን። እንመለስ እንመለስ። አይ ግን ተመችቶኛል። ልብህን እኮ የሚያመው አየሩ አየሩ። እንቁም እንቁም። መቆም ይቻላል ልክ ዳምን ችግር አለ እ ችጋ አ አልቆም ቆም እንበልና ትቆማለህ አንተ እንዳትወርቅ አስበሃል እዚህ ውስጥ በገባ እንዳትወርቅ አንተ ልንገባ ነው

እንዴት አያችሁት? እና ፋሚሊዎች እንዴት አያችሁት? አንቺ ብቻ ፕራንክ አድራጊ፣ አንቺ ብቻ ፕራንክ አድርጊ እና ቤተሰቦቻችን፣ እንደዚህ በምታዩት መልኩ እሷ ሁሌም ፕራንክ አድራጊ

ሲናገርኩች ብዙ ጊዜ ጠብቄልሻለሁ። የሆነ የሆነ ነገር አደርግልሻለሁ ብዬሻለሁ አይደል አማሽ። አንቺ እና ቤተሰቦቻችን ይህንን እንደምትወዱትና እንደተፍታታችሁበት እንደተዝናናችሁበት ተስፋ አደርጋለ። ሀይ ላይ እያሳያለን ጊዜዎችን በእንደዚህ አይነት ሁኔታ ሳልፈናል። በጣም በርዶኛል። አሰላሙ አሌይኩም ረመቱላ ወበረካቱ